የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ በመድረኩ ማጠቃለያ ላይ እንዳሉት የዞኑ አስተዳደር ምርትና ምርታማነትን ከማሳደግ ጎን ለጎን አምራችና ሸማቹ ማህበረሰብ በቀጥታ እንዲገናኝ በማድረግ የኑሮ ውድነትን ለመከላከል ትኩረት ተሰጥቶ እየተሰራ ይገኛል። ማህበረሰቡ የሚያነሳቸው የልማትና የመልካም አስተዳደር ጥያቄዎች የዞኑ አስተዳደር ደረጃ በደረጃ ምላሽ በመስጠት ላይ ይገኛል ያሉት ዋና አስተዳዳሪው በሁሉም ዘርፍ ተቀናጅቶ በመስራትና ሌብነትን በመዋጋት በአጭር ጊዜ ውስጥ ለውጥ ማስመዝገብ እንደሚቻል አስገንዝበዋል። ይህ አቅማችን ለማሳደግ የንግዱ ማህበረሰብ ሚና ከፍተኛ ነው። እኛ ኢንቨስትመንቱ እናበረታታለን፣ እናንተ ገቢ በማሳደግ ነገር ሳታምታቱ፣ ማንም ሳያደርግ በታማኝነት ያላችሁ ነገር ክፈሉ። የከፈላችሁት ግን እኛ ደግሞ መልሰን ልማት ላይ እናውረን። ወልቂጤ በጣም በአጭር ጊዜ ውስጥ አዲስ ወልቂጤ ይሆናለች። ሰላም ለንግድ ለኢንቨስትመንትና ለሌሎችም ተግባራት ወሳኝ በመሆኑ ማህበረሰቡ ለአካባቢው ሰላም ዘብ በመቆም የልማትና የመልካም አስተዳደር ተግባራት እንዲፋጠኑ የድርሻውን ኃላፊነት መወጣት አለበት ሲሉ ማስገንዝበዋል። ዋና አስተዳዳሪውም ሰላም የሁሉም ነገር መሰረት ነው እና በዚህ ረገድ ከያችን አሁን ያለው አንጻራዊ ሰላም ወደ ዘላቂና አስተማማኝ ሰላም ተመልሶ ወደ ቀድሟችን እንድንመለስ ሰላማችን ማጠናከር አለብን። ይሄ ካደረግን ኢንቨስትመንቱ መብራት አለበት፣ ገቢ ማደግ አለበት የጉራጌ ዞን ንግድና ገበያ ልማት መምሪያ ኃላፊ አቶ መላኩ ብርሃኔ በበኩላቸው የብልጽግና ጉዞአችን እና የንግዱ ማህበረሰብ ሚና በሚል መሪ ሀሳብ የተዘጋጀው መድረክ አላማ በዘርፉ በሰባት ዓመታት የለውጥ ጉዞዎች የተገኙ ውጤቶችና የንግድ ስርዓቱን የሚያዛቡ ተግባራት ለመከላከል ባለድርሻውና የንግዱ ማህበረሰብ ተቀናጅቶ የሚሰራበት ምቹ ሁኔታ ላይ ከመግባባት መድረስ ነው ብለዋል። ነጋዴው ማህበረሰብ ግንዛቤ መፍጠር መድረክ ነው። ሁለተኛ ደግሞ የእድገት ደረጃችን በተለይ ከኑሮ ውድነቱ ጋር ከማክሮ ኢኮኖሚ ማሻሻያው ጋር እንደዚሁም ትላልቅ ሜጋ ፕሮጀክቶች ደግሞ የተሰሩበት አንግልና የገቢ ስርዓቱን በማሻሻል እንደዚሁም ደግሞ ምርትና ምርታማን አሳድጎ ኢንቨስተሮችን ስቦ አጠቃላይ በዞን ደረጃ በወረዳና በከተማ ደረጃ ምንድን ነው ያለው የሚለው ነገር ላይ ይህንን ግንዛቤ መፍጠር ነው። የኑሮ ውድነትን መከላከል የሚቻለው ምርትና ምርታማነት ማሳደግ ሲቻል ነው ያሉት አቶ መላኩ በዞኑ 29 የሰንበት ገበያዎች ተቋቁመው የሸማቹን ማህበረሰብ ተጠቃሚነት በማሻሻል ላይ እንደሚገኙም ተናግረዋል። እንደ ዞናችን ሀያ ዘጠኝ የሰንበት ገበያዎች ተቋቁመው ሼድ ተሰርቶላቸው አብዛኛዎቹ ሼድ ያላቸው ናቸው። እነዚህ ቀጥታ በማግኘት ከ አስር እስከ አስራ አምስት ፐርሰንት ጭምር ቅናሽ እንዲሸጡ የማድረግ ስራ እየተሰራ ነው። ከዛ ውጭ ደግሞ በዘልማድ ገበያም የሚቀርቡ ምርቶች አብዛኛው በዞኑ የተመረቱ ናቸው። ይህንን ደግሞ አንድ ትልቅ ያመጣው የኢንቨስትመንት ምቹታን በመፍጠር ኢትዮጵያ ታምርት በሚሉ ነገሮች ላይ እነሱ ላይ ሞር ትኩረት ተደርጎ የተሰሩ ስራዎች ለውጥ እያመጡ ነው። የንግዱ ማህበረሰብ ህግና ስርዓቱን ተከትሎ እንዲሰራ የማስገንዘብ የመከታተልና ህግ ተላልፎ ሲገኝ የማረም ተግባር ተጠናክሮ እንደሚቀጥልም ጠቁመዋል። የጉራጌ ዞን ገቢዎች መምሪያ ኃላፊ አቶ ሚነወር ሀያቱ በበኩላቸው ነጋዴው ማህበረሰብ አዩኝ አላዩኝ ሳይል ገቢና ሽያጭ በደረሰኝ በማድረግ የዜግነት ኃላፊነቱ በተገቢው ሊወጣ ይገባልም ብለዋል። የሀገር ልማት የአካባቢያችን ልማት፣ የዞናችን ልማት ማሳለጥ የሚቻለው በአግባቡ ታክስ መሰብሰብ ሲቻል ነው ማለት ነው። ደግሜ የምለው ወደ ማምረት እንግባ። የንግድ እንቅስቃሴዎች ከግል ይልቅ ወደ አክሲዮን በማዘመን ተጠቃሚነቱንም ማሳደግ እንደሚጠበቅበትም አቶ ሚነወር አስገንዝበዋል። የመድረኩ ተሳታፊዎች በሰጡት አስተያየት የኑሮ ውድነት እንዳይባባስ በተለይም በሕገወጥ ነጋዴዎች ላይ ተገቢውን ቁጥጥርና ክትትል ከማድረግ ባለፈ ምርትና ምርታማነትን ማሳደግ ላይ ትኩረት ተደርጎ መሰራት እንዳለበትም ጠቁሟል።